ይመስለትለው ይህን ታቃለ። ሁለት ሰዎች መጀመሪያ ተነጋግረው ያመኑበትን ወይም የወሰኑበትን ነገር ነው ማድረግ የሚችሉ። ትዳር ውስጥ እኔ የሚባል አማርኛ የለም ሲጀመር፣ እኛ እንጂ እኔ የሚባል አማርኛ የለም ሲቀጥል። ሰላም ሰላም፣ ውድ የተከበራችሁ የአስተር ቻናል የቤተሰቦች እንዴት ናችሁ? እንዴት ዋላችሁ? ነው ያለውላችሁ። እግዚአብሔር ይመስገን። እንግዲህ እዚህ ጋር ፍሬም ያለው ነገር ላይ በጣም ስህተት አለበት ፍሬም ማለት ነው ሁሌ ወንድ ልጅ እንዳባወራ ሆኖ ሁሉንም ነገር ማስተካከል አለበት እንጂ ቁጭ ብሎ የሴትን መዳመጥ የለም ለማለቱ ነው። ሩታም መልሳለታለች፣ ብዙ ነገር የምጎል ነገር አለ እዚህ ጋ አንተ የማታውቀው ነገሮች ብዙ አለ ያለችው እውነት ነው። ትዳር ውስጥ አንድ እነዚህ ሁለት ልጆች እኮ አንድ ናቸው። ሩታ ማለት አብርሽ ነው፣ አብርሽ ማለት ሩታ ናት። ስለዚህ ሩታ ትዳር ውስጥ ከሆነች የኔ ነው ብላ በራሷ ተነስታ የምትወስን ነገር ምንም የለም። አብርሽም ምንም የምወስን ነገር የለም። ሁለቱ ተመካክሮ የሚያደርጉ ነገሮችን ያደርጋሉ እንጂ እኔ እንደፈለግ ሆናለሁ፣ እኔ እንደፈለግ ሆናለሁ የሚባል ነገር ትዳር ውስጥ የለም። ስለዚህ አንተ እንዳልከው ሄዶ እንደፈለገ ያደርገው አንቺን፣ መዳመጥ ሁሌ የአንቺን ነገር መውሰድ የለበትም ነው። እንዴት እንደዚህ ትላለስ ይጀምራል እውነት ምን ማለት ነው? ወንድሙን እያገዘ ነው። ሩታን ጥፋተኛ እያረጋችሁ ነው። ሩታ ጥፋተኛ ሆነችበት። እውነት ለመናገር የላትም። እዚህ ጋር የአብርሽ ስራ ነው የገለጠለችለት እንጂ ሩታ ምንም ነገር አላደረገችም። የትኛው ጋር ነው ማለት መፍትሄ እንዴት ነው መስጠት ያለብኝ የሚለውን ነገር በደንብ አስተዋል እንዲችል ነው ለሱ ላሳይ የመጣሁት እንጂ እኔ ያለ ማሳየትም እሱ አስፈላጊ አልነበረም። ሲቀጥል አንተም በደንብ እንድታምንበት ነው ነገሩን ላሳይክ የመጣሁት። ሁሉም ችግር አልነበረው ማሳይኝ ያልኩት ቤት የምታሳይኝ ችግር አልነበረው። ግዴታ መጥራትም አስፈላጊ እኔ ደግሞ ይህንን ቅንብር አምነሽ ነው። ቅንብር ፎቶ አይደለም፣ ይሄ ቅንብር ፎቶ አይደለም። ኤፍሬም ይህን ፎቶ የት ነው የተነሳሁት? ታ ጀራ ላይ በደንብ አድርገህ ፎቶን ው ይህ ፎቶ የት ነው የተነሳሁት? የፕሮግራሙ ቀን የሰርግ ቀን አልነበረም? ይሄን ፎቶ የተነሳሁት ቅንብር ነው አይደለም? ንገራት እንጂ ኤፍሬም፣ ቅንብር ነው አይደለም? ለአረ ለብሩት ሰውን ምን ድሮ ፎቶን የምታምኝው፣ ያቀናብር ያሳይሻሉ እንደዚህ አይነት ማመን ካቃተሽ ማለት ነው። ፎቶ ልቀቂላቸው ነው ልቀቂላቸውና፣ እነሱ አይተው ይፍረዱ። እግዚአብሔርን አይተው

እን አዳምጪ እኮ አዳምጪ፣ ይሄ ቴክስት ማለት ማለት ነው። አንዴ ስምኛ፣ እኔም አዳምጪ። ለምን ሙሉ ነው አላከችልሽም ነበረ። አስር ጊዜ ዱባይ ላይ እያለሁት ቴሌግራም ላይ ስትደውልልኝ፣ እኔ ያለሁት ዱባይ ነው። ኢትዮጵያ ስገባ እደውልልሻለሁ

ተገናኝተን አናቅም ነው ያልኩት። እሺ ሩታ አንድ ጊዜ ያዳምች፣ እግዚአብሔር እንግዲህ እዚህ ጋር እንደሚታዩት አብረሽ አላወራውትም ብሎት ነበረ። አላወራውትም እኔ የድሮ እንጂ አሁን የት እንዳለች ራሱ አላቃትም ብሎ ነበር። ወንዶች ማለት ነው ትዋሻላችሁ፣ ውሸት ትወዳላችሁ። ጥፋታችሁን ራሱ ደግሞ አታም ነው፣ አይን ውጠ ጠናችሁ። ከምር ሲነግራቸው ማለት ነው። በጣም ሴት ማባረር ትወዳላችሁ፣ በቃ ከሴት ቂጥ አትወጡ። ከምሬ ነውና ሰላሳ ሴት መገለባበት ትወዳላችሁ። ይሄን እንጃ በቃ ሽጥጥር ነገር ትሆናላችሁ አንዳንድ ጊዜ ማለት ነው። እና ትግስቱን ጻፍክለት አይደለ? ዱባይ ላይ ስትሆን ስትደወለችለት እሷም ደግሞ ሰርግ ስትደገስ ልትደገስ ስለሄርቀው ቅናት ህዟት፣ በቃ ቅናት ስለያዛት ካላገኘ አለችው። ስለዚህ ለዛይ አብረሽ ደግሞ አወራት። ሰላሳ ጊዜ ሲደውል ይሄ ስልክ እየተደወለ ነው። የድሮ ፍቅረኛ አይነት ምን እንደሆነችው አላውቅም። ሩታ ምንድን ነው ብለን እዚህ ዱባይ ላይ እንኳን እንጣላለን ካልክ፣ አገርህ ገብተህ ለምን አላስረዳት? ስልክ ዘግተ ለምን ቆጭ አልክ? ይሄው አንተ ዝም ስላልከው አብርተህ አብረህም ሄደህ ተገናኝተህ ፎቶ ተነስታችሁ ከዛ ዛሬ እሷ ደግሞ አንተ ቢ ስትለው ተወሰተችለ ይሄ ሁሉ ባለቤትን ብታስረዳ የነበረውን እሷ ብታቆ ይሄ ሁሉ ብጥብጥ አይመጣም ነበረ። አየህ እሺ፣ ፎቶ እኳን ቅብብርዬ ከተባለ ሜሴጁ ተገኝቶብሃል አምነ፣ ለምን አላስረዳህም? ኤፍሬምም ሳይረዳት ሩታን ብዙ ነገር እየተናገረ ነበረ። አያገባህም ብላለች እሷ። ስለዚህ የአንዱን የአንዱን ማየት ሳይሆን ሁለቱንም ተመዛዝኖ አንድ ላይ ችግራቸውን ማየት ነው እንጂ የአንዱን ብቻ ወንድሜ ነው ስላልክ የሩታ ኢትን መታ ኢቴ ነው ብላ እሷ ላይ መደረብ የለበትም። ሰው ማለት ከዚህም ከዛ ሁለቱን አንድ የሚያደርገው ሁለቱን ተመዛዝኖት ምናገር ነው። ስለዚህ አሁን አብረሽ ጥፋተኛ ነው። ለምን አወራት? ዱባይ ላይ ሆኖ አውርቶታል፣ አግኝቶታል፣ ፎቶ ተነስተዋል። ስለዚህ ሚሴጅም ተግኝቶበታል። ዛሬ ሩታ ምን ትሁን ታዲያ? ይሄ ሁሉ ተደብቃ ልጁን በሆዳ ይዛ ቁጭ ተበላ አረ አሁን ይህች ልጅ ማለት ነው እዚህ ጋ ብትወርቅ፣ በዛ ላይ እርኩስ ናት። ራሱን አስታ ብትወርቅ ምን ልታደርግ ነው? አብሽም ጥሎ ሄደ፣ ወንድሞም ጥሎ ሄደ። እሷ ጥፋተኛ ማለት ነው? ጥፋቱን አላመነ ይቅርታ ማለት ነበረበት። እንደዚህ ጩኸበት ነው እንደምታስረዳ በዚህ በጩኸት እኮ ሰውን የሚያስረዳ ነገር ሁለት አፍ እየተናገር ከዚህ በፊት ንልጠሳጻነ ላሳይ አሁን ደግሞ ዛሬ ላሳይሽ እስከ ዛሬ መደበቁ ለምን ያስፈለገ ነው? መውራቱ ለምን አስፈለገ ነው? እሷም የተቀጠለችው አለች። ሁሉ ይሄ ነው እንደ ትዳር እኮ ነው የያዘችው? ለምን መደባበቅ? ጥሩ አይደለም። ካልሆነ ስነግራቸው ማለት ነው። ይህ ሁሉ እንደዚህ የምትሆነው ላንተ ብላ ነው፣ ለፍቅር ሆን ብላ ነው። እሷም ግን ወዳ አይደለም። ወንዶች ማለት ነው በጣም ባለጌ ናቸው።